ክርስቲያን መንግስተ እግዚአብሔር ይላል እና ቅድም ክርስትናው ላይ ዮሐንስ ወንጌል ምዕራፍ ሶስት ይነበብ እንደሰማችሁት፣ ከውሃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግስት መግባት አይቻልም። ኒቆዲሞስ ነው የነገረው ነገር ግን መጀመሪያ ዘይተወለደ አግመ ነበር ያለው እንደ ሰው ከ ከሸመገለ በኋላ ሰው ካደገ በኋላ ወደ እናቱ ማይፀን እንዴት መግባት ይችላል ብሎ ኒቆዲሞስ ሲከራከረው፣ በኋላ ገልጦለታል። አብራከ መንፈስ ቅዱስ ከማይፀን ዮርዳኖስ ካልተወለደ ሰው ወደ እግዚአብሔር መንግስት መግባት አይችልም ብሎታል። እና ዛሬ የተከናወነው ይሄ ስራ ነው። እና እግዚአብሔር ያሳድግልን፣ ይጠብቅልን። ልቀት ያውቃለን። ዛሬ ከእግዚአብሔር የተወለደችበት እለት ነው ከእናንተ በስጋ ብትወለድም ደሞ ከእግዚአብሔር ደግሞ ዛሬ በሰማንያ ቀኗ ከእግዚአብሔር ጋር የተዋወቀችበት ጾምን የለመደችበት፣ ያው እንግዲህ ቅዳሴ ቁርባን እስከሚቆረብ ድረስ ያው ብታለቅስም እንኳ ቅዳሴውን ማፋጠነ እንጂ ጡታ አይሰጣትም ማለት ነው። አትጠባ። ይህ ስርዓተ ጾምን ነው ተለማመደችው። እንደገና ሌላውም ደግሞ እንግዲህ ያው ምስጢራትም የተደረገበት ነው። የቤተ ክርስቲያን ምስጢራት ምስጢረ ጥምቀት፣ ምስጢረ ቁርባን፣ እነዚህ ምስጢረ ቅባ ቅዱሱ እነዚህ እነዚህ ሚሮኑ የከበረበት ዕለት ነው እና እግዚአብሔር ያሳድግልን። እግዚአብሔር በእውነት እንግዲህ አሁን ስናይ እናንተ ታላላቅ ሰዎች ናቸው ለግፏን የምትጮሁ በእውነት አንዳንዴ ይህን ሚዲያችሁን እናያለን ንታ ሁለታችሁም ጥሩ ነው የምታቀርቡት ነገር። የተቸገሩ ሰዎች አንዳንዴ ከኛ ላይ እንኳ ስራውን ትታውት እኛን የጎሪጥ የሚያዩን ሰዎች አሉ። የሚገርማችሁ እኛ ገርቶ ካላገለገሉ ከኛ ጋር ካላሉ የእኛን የሚያንቋቋም የሚንቁ ማለት ነው። እና እናንተ ግን ያ ሳይሆን እንደዚህ የተገፉትን በስራ እንኳ ያጡትን ሰዎች ኑ ብላችሁ አናግራችሁ ልባቸው እንዲታበስ እንዲታወቅላቸው ወደ ስራ እንዲመለሱ የምታደርጉት ነገር በጣም ጥሩ ነውና ዋጋችሁን እግዚአብሔር ይክፈልልን። ከፋይ ዋጋ እግዚአብሔር ነው የሚከፍለው። አንዳንዴ ቀልድም ሊመስል ይችላል፣ እንደው ሌላ ነገር ሊመስል ይችላል። ግን አይደለም። እኔ የማየው ነገር አለ፣ እውነታ ነገር አለ። የሚጮኸው ነገር ሰው ሲያየው ደግሞ ይራራል። እውነታው ነገር ከተነገረው ያደርጋልና ይህንን ስታደርጉ እናያለና ዋጋችሁን መድኃኒያ ነው ይክፈልልል። እንግዲህ ስም ንግስት ሰሎሞን ደ መሀል የሰሎሞን በላ እንደዚያ እንግዲህ እናንተ ተዋጣላችሁ። ዛሬ ደግሞ ጽጌ ማርያም ተብላለች። ይሄ እመቤታችን የመልስ ዘመን ነው። ድለኛ ናት። ተመየጥ የተመየጥ ግዜ የተባለ አገር ኪናዝሪት ወይ ትጎንዲ በግብፅ ከመዛል ቤት ቤት እዚያ በግብፅ አገር ቤት እንደሌለሽ እዚያት አትቅሪ ነው የተመለስሽ በምትባልበት እመቤታችን መልስ፣ ወይም ደግሞ መንገድ በደር ጀመረችበት ነው የተነሳችው። የልጅትና እግዚአብሔር ያሳድግልን ለልቀት ያውቃለን። አሁን ስንሰና ደግሞ ተሳበች ችግር የለም ግን፣ በእውነት ካህናት እኮ ጌታችን ኢየሱስ ክርስቶስ እኮ ዘይተ ገብረ እዚያ፣ ቅዳሴ ምን ላይ ነው ዘይተ ገብረ ለመላእክት ተገብረ ለካህናት፣ ለካህናት፣ ለመላእክት እኮ ያልተደረገ ለካህናት የተደረገ ደሞ እውነት ነው። ካህናት የማይዳሰሰው ይዳሰሳል። የክርስቶስን መላእክት እኮ የክርስቶስን ስጋ በጉጠት ነው የሚይዙት። የሚገርማችሁ ነገር ደብረ አይነኩት ግን፣ ካህናት ተፈቅዶለት ያንን ስጋ ይዳሰሳል። እና ለካህን ይገባዋል ነው ያንሳል። እናንተ ካህን ስለሆናችሁ ነው እንደው እንደዚያ እንደ ሊዲያ ሊዲያ ያል እነ ቅዱስ ጴጥሮስ እና ሐዋርያው ቅዱስ ጳውሎስ ካስተማሯት በኋላ ምንድን ነው ያለች፣ ልቧ ተሰበረ። የክርስቶስ ትምህርቱ መሰቀሉ መገረፉ ውስጧን ሲነካት ምንድን ነው ያለ ከአጥምቁኛ፣ የተጠመቀች ከዚያም በኋላ ወደ ቤት ነው ያለች። ይሄ በጥብቀት ብቻ ሆኖ አይቀርም ቤትን መባረክ አለበት ብላ ወደ ቤት ማምጣትን ያስተማረችን እነዚህ የተጠመቁ ሰዎች እናንተም ደግሞ ታሪኩን ስለምታውቁ ያው አዋቂዎችም ስለሆናችሁ የምታስተምሩ ስለሆናችሁ ቤቱ ይባረክ ብላችሁ ወደዚህ ያመጣችሁ እና የተባረከ የተቀደሰ ያድርግልን፣ እግዚአብሔር ይጠብቅልን፣ ዚር ያሳድግልን። ዛሬ የተሰጣች ስችስም ዛሬ የትም ቢሆን አትጠፋም። ከማይጠፋ ስም በእውነት የትም ቢሆን የሌላ ዓለም ቢከድም ክርስቲያን በቃ ዛሬ የታሰረች ማለትም ችግር የሚታሰረው አንጌት የንሰጥበታለሁ። አሁን ብዙዎች የሚሞቱበት በዚህ ሌላ ነገር አለ በዚህ በክርስትና ዛሬ በታሰረች ት እኮ ነው ሰዎች የተገደላሉ በሌላ ነገር እንዳመስላችሁ። ደግሞ ሲታሰር ደግሞ እንኮ አንገቴን እሰጣለሁ። ሌላ ነው ክርስቶስን እንዳንገላቱት፣ ክርስቶስን እንዳሰደዱት፣ መከራ እንዳጸኑበት። በቃ መከራ ቢመጣም አንገቴን እሰጣለሁ። ዛሬ የተቀበለችበት እለት ምንም አይጠፋም። እንደውም ምን ብሎ እንኳ ቢሆን እንደው በሌላ ዓለም ይሄድ እንኳን ባይቻል አይ ክርስቲያን ነበረች እጅባር እንደው ቢሆንም እንኳን ማለት ነው። ነገር ግን ያው ከእናንተ ዛሬ ሰማንያ ቀኑ አታውቅም፣ ነፍስ አታውቅም። በእናንተ ሞግዚትነት ተጠምቃለች። የናንተን በእውነት ክርስትና የናንተን ሰው መውደድ እንድትይዝ እግዚአብሔር ይርዳት። እግዚአብሔር ይጠብቅልን፣ መታችን እግዚአብሔር ይባርክልን፣ እግዚአብሔር ያቆይልን። ያማረውን የሚጣፍጠውን በእውነት ለካህን የሚመቸውን ለስለስ ያለውን ነው የበላ ነው። ግን እንደው እኛ ዛሬ መሮ መዋሉ ጎርቶናል እንደው ብዙ እንደዚያ የሚባል ነበር። በደንብ እየተቀራረጠ እዚያች ዘንድ እንቆርጣት ነበር ግን አምጣችኋል። የልደቱ ያጋቢር ያድርሰ ይጠብቅልን። የዚያን ሰዓት እንግዲህ እኛ ደግሞ ሩቅ መስሩል ነበር። ወደዚያ ንኩላይ ነው ስራ ምናቅ እንጂ እዚያ መሰብ ነው ላኪያ ሁል ሊሆን አንዲ ስንወጣ ስንወርድም አንዳንዴ ዚህ ደና የቅዱስ ገብርኤልን ቅርባችሁ ነው። እሱ ቅዱስ ገብርኤል ቤታችሁ ይግባ ካችሁ እንደተባለው አሁን እንግዲህ ይሄ ጥላቸው ነገር ይሄ ፈተና ነው አልፎ ደግሞ አሻራችሁንም እንድታቀም የምታስቀምጡ እግዚአብሔር ይርዳችሁ፣ እንደ እግዚአብሔር ይጠብቅልን። በእውነት እንግዲህ ባለፈ እንደዚህ አንዳንዴ ታስተዋወቁት ብዙ ሰው አወቀው። አንዳንድ ሰው ለክፋት ይመስለዋል፣ እንደው ሰዎችንም ለመጉዳት ይመስለዋል። አይደለም አንዳንዴ ሲበደል ሰው ማለት ነው፣ ወይም ደግሞ ቤተክርስቲያን ሲበደል ማስተዋወቅ፣ የአንድ ብቻ አይደለም። መንፈሳዊ ሕይወት ነው፣ የሁሉ ሕይወት እንጀራ ነው። የሚገርማችሁ ነገር እንጀራ ነው። ይሄ ባይሆን ነው እስካሁን ድረስ እውነተው ባይነገር፣ በሚዲያ ባይነገር ይህ ቤተክርስቲያን እስካሁን ድረስ በሞዚ ቆማል፣ ካህናት ይበተናል። የሚገርማችሁ ነገር አንዳንዴ እውነቱ መነገሩ ጥሩ ነው። እውነት እውነት ማለት ደግሞ ክርስቶስ ነው። እዚያ የተለየ ነገር የለምና፣ እግዚአብሔር ይባርክልን። ቤቱን የበረከት ቤት ያድርግልን። ካህናት ጀምሮ እስከ ጋብቻ ጋብቻውም ማልፎ እስከ ምንኩስና ምንኩስናውም ማልፎ ደግሞ ወደ ሁሉም ካህናት ናቸው። አሁን ከካህኑ የሚገርማችሁ ነገር ከቤተ መቅደስ ይወጣ ወደ ቢሮ ወደ ቢሮ እዚያ ተሰግዘጎ ተሰግዘጎ ማን ክርስትና እንደሚያንሳ ማን እንደሚቀድስ ከመከራ ላይ የገባነው በአሁኑ ዘመን ላይ። እናንተም ቦታችሁ ትክክል ነው፣ እውነት ነው። እንደው በገንዘብ ሆነ ሁሉ ነገር በገንዘብ መሸጥ ሆነ እንደው እንዴት እናርግ የሚል ነገር ብዙ በሚዲያችሁ ሰምቻል። ሰዎች በገንዘብ ገንዘብ ከሌላቸው በቃ እንደው በቃ ካህን መባል ምን ኮንጃ ይከብድ ይከብድ አለ በዚህ ዘመን። እኛ እንኮ እንዴ፣ አባቶቻችን ስርኮተ እናንተም ታውቁታላችሁ። እንግዲህ ቅድም እንደተባለው ነው በሰሜኑ አካባቢ እኮ ያለው ነገር በረከት እንኳ ጥግ ብለህ እኮ ፈርተን እንኳ ወደ ቤተ ለመሄድ እኮ ይፈራ ነበር። ድሮ እኮ ወደዚያ እንኳ ይንቀጠቀጥ ነበር እኮ ሳይደግም ጸሎት ሳይያት እንደው ዘውተ ብሎ አይገባም ነበር። አሁን አሁን ግን መከራን ያገኛል እንደው ሳይደግም መልካም መልኩንም ሳይዘው ብሎ እየገባ እንደው በቃ ምድረው እኮ የሌላ ሆነና አሁን አስቸጋሪ ዘመን ላይ ያለና እና እሱን ዘመን እግዚአብሔር ያስተካክልልን፣ እግዚአብሔር ይጠብቅልን፣ ያሳድግልን ጽጌ ማርያምን እንግዲህ ለልቀት አብቅቶ እናንተን የምትረዳ ሃይማኖቷን የምታጸና ለአካባቢ ለተራበ ለተቸገረ የምትራራ እንደናንተ ለግፏን የምትደርስ ልጅ ያድርግልን። ዝክራ ዝክር ወር ዝክረ መስቁስ ያድርግልን። ቤቱን ደግሞ ያረፍንበትን ቤት እግዚአብሔር ይባርክልን። እድለኛ ነዎት። እሱም ደግሞ ካልወለዱ ውለዱ፣ ደሞ ወልደው ካበቁ ልጆች ይውለዱ። በረከት ቤት ያድርግልን። ክነት ይባርክልን። ይህንታም እንግዲህ ሲወልዱ እንዲያስነሱ አንገት አይ አይቻለሁ። ባለፈ ሲሸላልሙ አይቻለሁ። አስቡ አለ ሲሸላልሙ ነው ሲሸላሉ ወይም ሰንትራይስ የአረጉ አይቻለሁ። ካለ ደግሞ ወደሽ ደግሞ ያው እንግዲህ ታላቁ ደብር ይደርሳል።